በእምነት በእግዚአብሔር ኃይል ለተጠበቃችሁ በየስፍራ ሁሉ ላላችሁ በአገር ውስጥም ከአገር ውጭም ለምትገኙ ኢትዮጵያውያንና ኤርትራውያን ወገኖቼ የጌታ የኢየሱስ ሰላምና ጸጋ ይብዛላችሁ። የውሃ ጥምቀት ትምህርታችንን እየተካፈልን ባለፈው ሳምንት የህፃናት ጥምቀት ማስረጃ ሆነው የህፃናት ጥምቀትን ከሚያስተምሩ ቤተ እምነቶች የሚነሱ አንዳንድ ጥያቄዎችን ለመመለስ ነበር የሞከር ነው ዛሬ ግዝረት ጥምቀትን ተክቷል የሚል ትምህርት ይሰማል። እርግጥ ነው ግዝረት ጥምቀትን ተክቷል ወይ የሚል እናነሳለን። በመጀመሪያም ግዝረት በብሉይ ኪዳን የእግዚአብሔር ሕዝብ የመሆን ምልክት ነው። ግዝረት ማለት ሸለፈትን ማስወገድ ሲሆን እግዚአብሔር ከሕጉ መሰጠት በፊት የኪዳን ሰው ለነበረው ለአብርሃም የሰጠው ተስፋ ነው ወይም የሰጠው ምልክት ነው። ይህንን አብርሃም ተጠርቶ ከወጣ በኋላ በተለይ በኦሪት ዘፍጥረት ምዕራፍ 17 ላይ እግዚአብሔር ከአብርሃም ጋር ባደረገው ኪዳን ይህንን እንመለከታለን። ዘፍጥረት ምዕራፍ 17 እንደዚህ ይላል። አብርሃም የዘጠና ዘጠኝ ዓመት ሰው ልብ በሉ። አብርሃም ከግብጽ አሚን አብርሃም ከኡር ከከለዳውያን ምድር ሲወጣ የሰባ አምስት ዓመት ሰው ነው። ዘጠና ዘጠኝ ዓመት ሆኖታል አሁን። ከኡር ከከለዳውያን ምድር ከወጣ ሀያ አራት ዓመታት አልፈዋል። በዚህ ሁሉ ጊዜ ውስጥ አብርሃምና እግዚአብሔር ምልክት የሚሆን ነገር አላስቀመጠውም ወይም እግዚአብሔር ለአብርሃም ምልክት የሚሆን ነገር አልሰጠውም። እግዚአብሔር አብራምን አብርሃም ወደሚል ስም ይቀይርለታል። እዚህ ክፍል ላይ እግዚአብሔር ኤሎሂም ሁሉን የሚችል አምላክ ለአብርሃም ኤልሻዳይ ሆኖ ተገለጠለት። ኤልሻዳይ ሁሉን ቻይ። ምክንያቱም አብርሃም ልጅ የለኝም እያለ ነው። ልጅ ሳይኖረው ቀርቶ ደግሞ ተስፋውን መጠበቅ አቅቶት ወዴት ገብቷል? ወደ አጋር ገብቶ ልጅ ወልዷል። ልጅ እሰጥሃለሁ ብሎት ነበር፣ ልጅ አልሰጠውም። ስለዚህ እግዚአብሔር አብርሃም ከእግዚአብሔር በአቋራጭ ሄዶ ልጅ ለማግኘት ሞክሯል። እግዚአብሔር ግን እንዲህ አለው፣ ሁሉንም እንደሚችል አምላክ ይላል። ልጅ ሊሰጠው ይችላል። ሁሉም ነገር ካለቀ በኋላ እንደ አዲስ የሞተውን ማህፀን ማለምለም ይችላል እግዚአብሔር። ስለዚህ ተገለጠለን፣ ልብ በሉ፣ እኔ ኤልሻዳይ ነኝ። ኤልሻዳይ ሁሉን ቻይ ነኝ። በፊት የተመላለስ ፍጹምም ሁን፣ እንከን የማይገኝበት ሰው ሁን። እኔ ምክንያቱ ምንድን ነኝ? ሁሉን ቻይ ነኝ። ልጅ ልሰጥህ እችላለሁ፣ ርስት ልሰጥህ እችላለሁ፣ በምድር ላሰፋህ እችላለሁ፣ ያልኩን ለማድረግ እችላለሁ። ብዘገይም እንኳ ላደርገው እችላለሁ። እኔ ኤልሻዳይ ነኝ። አብርሃም በግንባር ወደቀ። እንዲህም አለው ቃል ኪዳኔ ከአንተ ጋር ነው። ለብዙ አሕዛብ አባት ትሆናለህ። ከዛሬ ጀምሮ እንግዲህ ስምህ አብራም ተብሎ አይጠራም። ነገር ግን ስምህ አብርሃም ይሆናል። ለብዙ አሕዛብ አባት አደርግሃለሁ። አብርሃም የብዙ አሕዛብ አባት አደረገው እግዚአብሔር። ከዛስ ቃል ኪዳኔ በአንተና በአንተ መካከል ካንተም በኋላ ከዚህ ጋር በትውልዳቸው ለዘላለም ቃል ኪዳን አቆማለሁ ለአንተና ከአንተም በኋላ ለዘርህ አምላክ እሆን ዘንድ በእንግድነት በምትኖርበት ምድር የከነአንን ምድር ሁሉ ለዘላለም ግዛት ይሆን ዘንድ ለአንተና ከአንተም በኋላ ለዘርህ እሰጣለሁ አምላክ እሆናቸዋለሁ ልበል እዚህ ጋር እግዚአብሔር ምን እያደረገ ነው ኪዳን እየገባ ነው ስለዚህ ምን አለ እግዚአብሔር አብርሃምን አለው ቃል ኪዳኔን ትጠብቃለህ፣ አንተም ከአንተም በኋላ ዘርህ በትውልዳቸው በእኔና በአንተ መካከል ከአንተም በኋላ በዘርህ መካከል የምትጠብቁት ቃል ኪዳኔ ይህ ነው። የምትጠብቁት ቃል ኪዳኔ ምን? ከእናንተ ወንድ ሁሉ ይገረዝ፣ የቁልፋታቸውንም ሥጋ ትገርዛላችሁ። በእኔና በአንተ መካከል ላለውም ቃል ኪዳን ምልክት ይሆናል አለው። ይሄ ቃል ኪዳን ምልክት ነው፣ የሸለፈት መውደቅ መገርዘር። ይሄ የአብርሃም አብርሃም ከእግዚአብሔር ጋር የሚጠብቀው ኪዳን ማንም ሰው አብርሃምንና ትውልዱን ዘሮቹን ሁሉ ሲመለከት የእግዚአብሔር እንደሆኑ የሚጠብቁት ምልክት ነው። ይሄ ከሙሴ በፊት ከሕግ መሰጠት በፊት ከብሉይ ኪዳን በፊት የተሰጠ ትእዛዝ ነው። አንዳንድ ሰዎች አብርሃም በብሉይ ኪዳን የኖረ ይመስላቸዋል። ብሉይ ኪዳን የሚባለው ልብ በሉ፣ ብሉይ ኪዳን የሚባለው ከሙሴ ነው የሚጀምረው ከሙሴም ደግሞ ከዛ እስከ ሲናይ ተራራ ግርጌ ነው የሚጀምረው፣ ብሉይ ኪዳን ከዛ በፊት የነበረው ኪዳን በሙሉ የሕገ ልቦና ዘመን ነው። ልብ በሉ አብርሃም ሁሉን እንደሚችል አምላክ እግዚአብሔር ከተገለጠለት በኋላ ከኪዳኑ መሰጠት በፊት ከብሉይ ኪዳን መሰጠት በፊት እግዚአብሔር ከአብርሃም ጋር ቃል ኪዳን አድርጓል። አብርሃምን የአሕዛብ አባት ሲያደርገው ኪዳን ገብቶለታል፣ ውል ገብቶለታል፣ ስምምነት አስሮለታል። ለዚያ ደግሞ ምልክት እንዲሆን አያችሁ፣ የወንዶች ሸለፈት እንዲቆረጥ አደረገ እግዚአብሔር። መንፈሳዊ ትርጉሙ ምንድን ነው ካላችሁኝ፣ የግዝረት የግዝረት በአካል ላይ ቋሚ ምልክት እንደሆነ እንዲሁ፣ ማለት ቁስል ስለሆነ ወይም ሸለፈት ስለወደቀ ምልክት አለው ጠባሳ የሚሆን ምልክት አለው፣ ወይንም ደግሞ በአካል ላይ የሚታይ ምልክት አለው። እንደዚያ እንደሆነ ሁሉ እግዚአብሔር ከህዝቡ ጋር ቋሚ ኪዳን የመግባቱ መንፈሳዊ ምልክት ነው። ምክንያቱም አንድ የተገረዘ ወንድ በአካል ያስታውቃል አደል ልክ እንደዚህ ሁሉ ቋሚ ምልክት ነው ያ ግዝረት እግዚአብሔር ከህዝቡ ጋር ቋሚ ኪዳን እንደገባ ምልክት ነው ሌላው የአብርሃም ቃል ኪዳን በእግዚአብሔር ጸጋ ላይ የተመሠረተ ነው አብርሃም በእምነት ነው ያን ተስፋ የተቀበለው አይሁድ ሁሉ አብርሃም ለተቀበለው ተስፋ ኪዳን ቤተሰብ ለመሆን ይገረዛሉ። የዛ ቃል ኪዳን ቤተሰብ ለመሆን ይገረዛሉ። የመጀመሪያዎቹ አብርሃም እና አብርሃም በ99 ዓመቱ እስማኤል ካደገ በኋላ ይስሐቅ ገና በስምንት ቀኑ እዚህ የቃል ኪዳን ቤተሰብ ውስጥ ያንን ምልክት እያደረጉ እንደገቡ ታስታውቃላችሁ። እንደውም ለአዲስ ኪዳን አንዱ ችግር የነበረው ነገር ምንድን ነው? ሰዎች ከአሕዛብ በቀጥታ ክርስቲያን ሲሆኑ ኖ ኖ ኖ በቀጥታ ክርስቲያን መሆን አትችሉም። መጀመሪያ ልታልፉበት የሚገባው መስመር የግዝረት መስመር ነው ብለው በተለይ ገላትያን ስታጠኑ ታስታውሳላችሁ። ይገረዙ ዘንድ ግድ እንዳሏቸው ተጽፏል። ይገረዙ ዘንድ ግድ ብለዋቸዋል። መገዘር ግዴታ ነው ብለው ነበር የሚያስቡት። አኖ ኖ ኖ አሁን ግን እምነት መጥቷል ነው የሚለን። አሁን የመጣው ግዝረት አይደለም እምነት ነው። በክርስቶስ የሚያምኑ ይጸድቃሉ በክርስቶስ የአብርሃምን ተስፋ ይወርሳሉ። ምክንያቱም ኤፌሶን ምዕራፍ ሁለት ላይ ኤፌሶን ምዕራፍ ሁለት ቁጥር 15 ላይ እርሱ ሰላማችን ነውና፣ ሁለቱን ያዋሃደ በአዋጅ የተነገሩትንም የትእዛዛትን ግሽሮ በመካከል ያለውን የጥል ግድግዳን በስጋ ያፈረሰ ይህም ከሁለታቸው አንድን አዲስ ሰው በራሱ ይፈጥር ዘንድ ሰላምን ያደርግ ዘንድ ይልና ጥልንም በመስቀሉ ገድሎ በሁለታቸው በመስቀሉ ገድሎ በእርሱ ሁለታቸውን በአንድ አካል ከእግዚአብሔር ጋር ያስታርቅ ዘንድ ነው ይላል። ሁለታቸው ማለት አሕዛብና አይሁድም። በመካከል ያለው የጠብ ግድግዳ ፈርሷል። አሁን መገዘር ምናምን አለመገረዝ ምንም አይጠቅምም። ልብ በሉ። እንደውም በልብ መገዘር ወይም የልብን ሸለፈት መቆረጥ ነው ብሏል ጳውሎስ በአንድ ስፍራ የልብን ሸለፈት መቆረጥ ነው ግዝረት የሚባለው ብሏል። ስለዚህም በገላትያ ምዕራፍ 3 ላይ እንደምናነበው ወይም እንደምናውቀው እነዚህ የአብርሃም ልጆች ተብለው የአብርሃም ኪዳን ውስጥ ለመግባት መገዘር ግዴታ እንዳልሆነ ተመልክቷል። አሁን ልብ አድርጉ። ጉዳዩ ጥምቀት ግዝረትን ተክቶታል የሚል ጥያቄ ነው። ግዝረት ጥምቀትን አልተካውም። ለምን? ግዝረት የአካል ሸለፈት መውደቅ ነው። ጥምቀት ደግሞ ካመኑት እምነት ጋራ መተባበር ነው። ጥምቀት ከሞቱ ጋራ መሞት ከትንሳኤው ጋራ መነሳት ነው። ጥምቀት በአደባባይ እምነትን መመስከር ነው። ወደ አጥቢያ ጉባኤ ለመቀላቀል ወይም በአጥቢያ ጉባኤ ውስጥ የሚፈጸሙ የከበሩ ምስጢራትን ለማድረግ ወይንም ደግሞ የጌታን እራት ለመቁረስ ወይንም ደግሞ ባለን ጸጋ አጥቢያ ጉባኤን ለማገልገል እግዚአብሔር በእኛ ውስጥ ባስቀመጠው ጸጋ ለዚያ የሚሆን ነው ከሞትና ከትንሣኤው ጋር መተባበር ነው። የጌታችን የኢየሱስ ክርስቶስ ትእዛዝ ነው። ሐዋርያው ጳውሎስ ሮሜ ምዕራፍ 3 ቁጥር 30 ላይ ያለውን ላስታውሳችሁ። ወይስ እግዚአብሔር የአይሁድ ብቻ አምላክ ነውን? የአሕዛብስ ደግሞ አምላክ አይደለምን? የተገረዝን ስለ እምነት ያልተገረዝንም በእምነት የሚያጸድቅ አምላክ አንድ ስለሆነ የአሕዛብ ደግሞ አምላክ ነው ይልና እንግዲህ ሕግን በእምነት እንችላለን አይደለም ሕግን እናጸናለን ይለን አንደኛ ቆሮንቶስ ምዕራፍ ሰባት ቁጥር 19 ላይ እንደዚህ ይላል። ከቁጥር 17 ጀምሮ ላንብበው። ብቻ ለእያንዳንዱ እግዚአብሔር እንደከፈለለት እያንዳንዱም እግዚአብሔር እንደጠራው እንዲሁ ይመላለስ፣ እንዲሁም በአብያተ ክርስቲያናት ሁሉ ደነግጋለሁ። ማንም ተገርዞ ሳለ ተጠርቶ እንደሆነ ወደ አለመገረዝ አይመለስ። ማንም ሳይገረዝ ይገረዝ ተጠርቶ እንደሆነ አይገረዝ። መገረዝም ቢሆን አለመገረዝም ቢሆን ከንቱ ነው የእግዚአብሔር ትእዛዝ መጠበቅ ነው እንጂ። እያንዳንዱ በተጠራበት መጠራት እንዲሁ ይኑር። ባሪያ የሆነ ተጠርተ እንደሆነ አይገድህም። አርነት ልትወጣ ቢቻለ ግን አርነት ተቀበል። ባሪያ የሆነ በጌታ የተጠራ የጌታ ነፃ ነው፣ እንዲሁ ነፃ ሆኖ የተጠራ የክርስቶስ ባሪያ ነው። በዋጋ ተገዝታችኋል። የሰው ባሪያዎች አትሁኑ። ወንድሞች፣ እያንዳንዳችሁ ወይም እያንዳንዱ በተጠራበት እንደዚሁ ሆኖ በእግዚአብሔር ዘንድ ይኑር ይላል። ስለዚህ ልብ አድርጉ ግዝረት ጥምቀትን ተክቷል የሚል ምንም አይነት የመጽሐፍ ቅዱስ ማስረጃ አናገኝም። ምክንያቱም ያኛው የአካል ነው፣ ልብ በሉ በአካል ላይ የሚፈጸር የሚፈጠር ምልክት ነው። መጽሐፍ ቅዱሳችን ለምሳሌ የብሉይ ኪዳን ሰዎች አዲስ ኪዳን ከመምጣቱ በፊት አለመገረዝ አይችሉም፣ ምክንያቱም የዛ የቃል ኪዳን ቤተሰብ አባል የሚሆኑት የአብርሃም ቃል ኪዳን ውስጥ የሚገቡት ተጠምቀው። በአዲስ ኪዳን ግን መጠመቅ የጌታን ትዕዛዝ መፈጸም ነው፣ መቀም መጠመቅ ምንም ምንም ጥያቄ የለውም። ከሞትና ከትንሳኤው ጋር መተባበር ነው። ያመነ የተጠመቀ ይድናል ብሎ ያላመነ ነው አይደል ይፈረድበት፣ ያልተጠመቀ የሚል የለው። በአዲስ ኪዳን ግዝረት የልብ ሸለፈት ነው ሸለፈት ነው ሸለፈት መውደቅ ነው ብሏል ጳውሎስ ቆላሲያስ ላይ። አንድ ቃል ላስታውሳችሁ ቆላሲያስ ምራፍ 2 ቁጥር 11 ላይ ቆላሲያስ 2 11 እንደዚህ ይለናል የሥጋን ሰውነት በመክፈፍ በክርስቶስ መገረዝ በእጅ ባልተደረገ መገረዝ በእርሱ ሆናችሁ ደግሞ ተገረዛችሁ ነው የሚለው። በጥምቀት ከእርሱ ጋር ተቀበራችሁ፣ በጥምቀት ደግሞ ከሙታን ባስነሳው በእግዚአብሔር አሰራር በማመናችሁ ከእርሱ ጋር ተነሳችሁ ነው የሚለው። እንዴት ነው የአዲስ ኪዳን ግዝረት የተከናወነው ካላችሁ፣ ውስጥን ነው። የውስጥ ሸለፈት ነው የተቆረጠው የወደቀው። ስለዚህ የተገረዝን ነው። አዎ እንዴት? በመንፈስ በውስጥ ማንነታችን ከዛ ውጭ ግን በጥምቀት ያደረግነው ምንድነው ነው? ከሞቱ ጋር ሞተን ከትንሳኤ ጋር ተነሳን። በጥምቀት ሞትና ትንሳኤን ነው የምንተባበረው እንጂ የብሉይ ኪዳኑ ግዝረት የአዲስ ኪዳኑ ጥምቀት ተክቶታል የሚል ትምህርት አለ፣ አየሩን ሞልቶታል አውቃለሁ። ግን መጽሐፍ ቅዱሳዊ ድጋፍና ማስረጃ የለው አናገኘለትም። የአዲስ ኪዳን ጥምቀት ሌላ ነው። ደጋግሜ እንደተናገርኩት ዓላማውም ሌላ ነው። የምናደርገውም ሌላ ነገር ነው። ኢየሱስ ራሱን ያዘዘው ሐዋርያት አድርገውታል። ሞቱና ትንሣኤውን ነው የምናውጀው። ከሞቱ ጋር እንሞታለን፣ ከትንሣኤው ጋር አብረን እንነሳለን። ማአት ነገር ቀደም ብለን በክፍል አንድና በክፍል ሁለት ተለያየናቸው፣ ሁሉ ነገሮችን ማስታወስ ትችላላችሁ። ግዝረት ከአብርሃም ተስፋ ጋር ነው የሚገናኘው። እኛ የአብርሃምን ተስፋ የወረስነው ደግሞ በጥምቀት አይደለም። የወላችሁ የአብርሃምን ተስፋ የወረስነው በጥምቀት አይደለም። የአብርሃምን ተስፋ የወረስነው በእምነት ነው። ለዚህ ነው ጳውሎስ ገላትያ ላይ መገረዝ ቢሆን ወይም አለመገረዝ ምንም አይጠቅምም ይለናል። ማመን ነው። ስለዚህ የአብርሃም በረከት ወደ እኛ ሕይወት የገባው በጥምቀት አይደለም። የአብርሃም በረከት ወደኛ እኛ ሕይወት የገባው ውሃ ውስጥ ስለገባን አይደለም። የአብርሃም በረከት የተቀበልነው ወይም የአብርሃም ተስፋ ወደኛ እኛ ህይወት የመጣው በክርስቶስ ኢየሱስ በማመን ነው። ክብር ለጌታ ይሁን። የተወደዳችሁ ቅዱሳን ታዲያ እንደዚህ ሲሆን እንዴ ማጥመቅ አይቻልም ትላላችሁ፣ ደግሞ እንደገና ለጌታ መስጠት ደግሞ የሚባል ፕሮግራም አላችሁ እናንተ ብለው ሰዎች ያነሳሉ። ትክክል ነው። በየአጥቢያ ጉባኤያት ክርስቲያን እህትና ወንድሞች ሲወልዱ ልጆቻቸውን አምጥተው በአጥቢያ ቤተ ክርስቲያን ውስጥ ጸሎት ይደረጋል። አዎ ጸሎት ይደረጋል። ይሄም መጽሐፍ ቅዱሳዊ ማስረጃ አለው እንደምንል አድርጎ ያስባሉ። አይ እንደሱ ማለታችን አይደለም። አንደኛ በአጥቢያ ጉባኤያት ለጌታ መስጠት በሚል ልጆችን ይዞ ለልጆች መጸለይ ከውሃ ጥምቀት ጋር አይነፃፀርም። ሲጀመር በውሃ ማጥመቅ ሌላ ልጅን አምጥቶ መጸለ ሌላ ምንም አይገናኝም። ይህም ቢሆን ግን መጽሐፍ ቅዱሳዊ ማስረጃ የለንም እንደዛም ለማድረግ ይሁን እንጂ ግን የወንጌልን እውነት የተቀበሉ ክርስቲያኖች እንደገና ከጌታ ሌላ በረከትን ይቀበላሉ። የልጅ በረከት፣ ልጆች የእግዚአብሔር ስጦታዎች ናቸው። የማፀንን ፍሬ እርሱ ዋጋ ነውና ስለ ሁሉ በጌታችን በኢየሱስ እግዚአብሔርን አመስግኑ ተብሎ ተጽፏል። ስለዚህ ልጆቻችንን ይዘን መጥተን እግዚአብሔርን ብናመሰግን ምንም ክፋት የለው። ነገሩን እንደ ትምህርት፣ በቃ እንደ ዶግማ፣ እንደማይለወጥ ስርዓት መቁጠር ሌላ ርዕስ ነው። ይህንን ካላደረግኩ ለልጄ ካላጸለይኩ፣ ለልጄ በቃ መድረክ ላይ ልጄን ታቅፎ አገልጋዩ ካልጸለይልኝ፣ በቃ ልጅ አንዳች ነገር ይሆናል ብሎ ማሰብ እሱ ሌላ ሌላ ትምህርት ነው። ነገር ግን አምጥተውን በእምነት ደግሞ እግዚአብሔር ልጅ ሰጥቶኛል እና ጸልዩልኝ፣ ልጄን ለእግዚአብሔር እንዲያሳድግልኝ፣ ከክፉ እንዲጠብቅልኝ፣ በጤናን እንዲባርክልኝ ጸልዩልኝ አንድ ነገር ነው እና እናም ልክ እራሳችንን መንገዳችንን ለእግዚአብሔር አሳልፈን እንሰጣለን አይደል። መንገድ ስንሄድ መንገዴን ለእግዚአብሔር አደራ ሰጥ ተብሎ ተጽፏል ና ጌታ ሆይ መንገዴን አደራ እንላለን፣ ራሳችንን አሳልፈን እንሰጣለን አይደል እንዴ ንብረታችንን አሳልፈን እንሰጣለን ስራችንን እንዲባርክልን አዳዲስ የጀመርናቸው ስራዎችን እንዲባርክልን እንጸልያለን አደለ እንዴ ያሉትንም ስራዎቻችንን የእጆቻችንን ፍሬ እንዲባርክ እጃችን ደም የሌለበትን እንጀራ እንዲቆርስ እጆቻችን የሰው ላብ ያለበትን እንጀራ እንዳይቆርሱ ግፍ አመፅ በላያችን ላይ እንዳይሆን የጽድቅ እንጀራ እንድንቆርስ እንለምናለን አደለ በእግዚአብሔር ፊት ትክክል ነው ልክ እንደዚያ ሁሉ ልጆችንም አምጥቶ እግዚአብሔር ሆይ የሰጠኸኝ ልጄን አሳድግልኝ፣ ይሄንን ብላቴና አሳድገው ብሎ መጸለይም ሁሉን ለእግዚአብሔር ክብር በክርስቶስ ኢየሱስ ከማድረግ ጋር አንድ ነው። ስለዚህ አሁን ችግሩ ምንድን ነው? እኔ ለልጄ ካላጸለይኩ ጉንፋንም ሲይዘው፣ እንደ ትኩሳትም ሲያጠቃው፣ የሆነ ነገር ሲያ ወይ እኔ ስላላጸለይኩለት ነው ብሎ ማለት እሱ ሌላ ነው። አንተ ለልጅ አላጸለይክም ብሎ ለልጁ ያላጸለየውንም ሰው እንደ አንድ ስህተት መቁጠርም እሱም ሌላ ጽንፍ የረገጠ ተግባር ነው። ለልጅ ማጸለይም ደግሞ ምንም ከእግዚአብሔር ቃል ጋር የሚጋጭ ነገር የለው። ነገር ግን ሕፃናትን ማጥመቅ ደግሞ ሌላ ራሱን የቻለ ነገር ነው፣ ቅድም እንደተመለከት ነው። ስለዚህ ለሕፃናት ማጸለይ ሌላ ነው፣ ሕፃናትን ደግሞ ማጥመቅ ሌላ ነው እና ችግሩ ምንድን ነው? አንተ ለልጅ አላጸለይክም የቤተክርስቲያኑ መጋቢ ወይም የቤተክርስቲያኑ መሪ ልጀን ታቅፎ አልጸለየም ብሎ ማለት እሱም ሌላ ነው። ደግሞ መቶም ደግሞ የሚያጸለየው ሰው ያንን ስላደረገ ልጁ የዘላለም ህይወት ያገኛል ብሎ ማሰብ ወይም ማመን የለበትም የሚለውን ለመካፈል ነው። የጌታ ጸጋና ሰላም ይብዛላችሁ። የተወደዳችሁ ይህንን መልዕክት ለሌሎች በማካፈል አብራችሁን እንድትቆሙ በጌታ ፍቅር ጠይቃለሁ። የጌታ ጸጋና ሰላም ይብዛላችሁ።